እባካችሁ ባካችሁ እርዱኝ፣ የኢትዮጵያ ህዝብ እርዱኝ፣ እባካችሁ ለናቴ ለናቴ እርዱኝ፣ ለናቴ ብላችሁ በሰው ሀገር እንዳልቀር ባካችሁ። አሁን በር ዘግቼ ነው ያለሁት። ያለሁበት ሁኔታ ጥሩ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ እንግዲህ በያለንበት ሰላም እያጣና ያለ ነው ማለት ነው። እንግዲህ አዲስ የምትመጡ ልጆች ማለት ነው። እንግዲህ በዱባይ በቤሩት በተለያዩ ሀገሮች ነበረ መዳሞች መጥፎ ናቸው የምንለው። አሁን ደግሞ በሳዑዲ ላይ እንዳለ ተነስተውባቸዋል ማለት ነው። የሳዑዲ መዳሞች ደግሞ ጠለቦችን እያሰቃዩ ይገኛሉ። እና እባካችሁ እህቶች፣ ጠለቦች በሳዑዲ ምድር አትምጡ። ያው ግን እየመጣችሁ ድላችሁ ሞክሩት። አትምጡ ሲባል የሆነ ነገር ይመስላችኋል ለራሳችሁ እየሰራችሁ የሚል ነገር ሊኖር ይችላል። ና አጋጣሚ ነው እኛም ደግሞ የኛ ልጆችም ጥሩ ላትሆኑ ትችላላችሁ፣ አይታወቅም። ስራ ላትሰሩ ትችላላችሁ። ትገላመጡ ይሆናል መስራት አንፈልግም ውሰዱን፣ ውሰዱን ማለት ታበዙ ይሆናል አይታወቅም። ለዛ ይሆናል እንዳጠፉባቸው ቤት ዘግተው በር ዘግተውባቸው ነው የሚሄዱት። ይህም እድል እኛም ላይ ነበረ። በር ተቆልፎብን ከውጭ ይሄዳሉ ቁጭ ነው የሚለው ነበር። በዚያን ጊዜ ስልክ የለምን የለ ቴሌቪዥን እያየ ቁጭል ነበር ማለት ነው። እኔም እና ይቺ ልጇ ነው አላማ፣ ድረሱልኝ ሊገሉኝ ነው፣ ያለሁበት ሁኔታ ጥሩ አይደለም፣ ሰዎቼ፣ በር ዘግቼ ነው የተቀመጥኩት፣ መቃብር ቆፍረውልኛል፣ ሊገሉኝ መቃብር ቆፍረው አዘጋጅተውልኛል፣ ሊገሉኝ ነው። የት ነው ቆፍሮ ያስቀመጡልሽ? እደጃ አለችው፣ ውጭ ላይ መቃብር ቆፍረውልኛል አላለች? ማያራ ብስሚላ። እዛው ደጅ ነው የሚቀብሩሽ ማለት ነው እነሱ ግቢ ማለት ነው፣ ከነሱ ግቢ እንዳትርቂ። የእውነት ነው ግን የውሸት ነው? የሰው ስም አታጠልሹ። እንደዚ ያደርጋሉ ማለት ነው? እንጃ። ካንቺ ምንፈልገው ገለው እዛው ይቀብሩሻል? አይ የፈለጉን ነገር ኩላሊትሽን ምናምን ሽን አወጣተው ሊገሉሽ ከፈለጉ ጥቅም ካለ ማለት ነው፣ ካንቺ ጥቅም ካገኙ እዛው ገለው እዛው ሊቀብሩሽ ይችላሉ። ማለትም በመኪና እስክሪን ላይ ጭነው ሲወጡ ምናምን በር ላይ እንዳይታዩ እዛው መቃብር አዘጋጅተው ሊገሉኝ ነው ሊቀብሩ ነው እያለች ነው። እኔ እንጃ እኔ አላመንኩም፣ ግን እንደዚህ ያደርጋሉ ብዬ እኔ እንጃ። ሊሆንም ይችላል እንግዲህ እነሱ የቆፈሩት ለሌላ ነገር ሊሆን ይችላል። አንቺ ደግሞ ስለ ከፋሽ እና ከእነሱ ጋር ስለተቀያየምሽ ወይም ጥሩ ፊት ስላልሰጡሽ ለሆነ ነገር ቆፍረው አይተሹ ከሆነ በቃ እኔ ሊቀብሩኝ ነው ብለሽ አስበሽ ሊሆን ይችላል እና አላቅም። እንዲህ አይነት ጥርጣሬ ካላችሁ በየትኛውም ቦታ ላይ ዘጠኝ ዘጠኝ ዘጠኝ አርጋችሁ ደውሉ እየተባለ ነው። እኔ ሞክሬው አላቅም ግን ዘጠኝ ዘጠኝ ዘጠኝ፣ ሶስት ጊዜ ዘጠኝ እንጽፋችሁ ነጻ ደውል ነው። እንትንም በብር አይደለም በካርድ አይደለም ነጻ ነው። ስትደውሉበት ፖሊስ ጋር ይደውልላችኋል። ከዛ ችግራችሁን ለፖሊስ መናገር ነው ችግራችሁን ለፖሊስ የቤት ቁጥር ምናምን ይሏችኋል። የቤቱን ቁጥር ካወቃችሁ መጀመሪያ የቤቱን ቁጥር የያዙ፣ ከዚያ ሎኬሽንም ካሏችሁ ሎኬሽን ትልካላችሁ። ፖሊስ ጋር ደውላችሁ ችግራችሁ እንዲፈታ መሆን አለበት። የሚዲያ ሰው ቶሎ የሚደርስላችሁ አይደለም፣ የሚዲያ ሰው ቶሎ አይደርስላችሁ የሚደርስላችሁ ፖሊስ ሊሆን ይችላል ማለት ነው እና እንደዛ ብደውሉ ይሻላል እህቶቼ። እንደዚህ የምትጨነቁበት ቤት፣ እንዲህ ለሕይወታችሁ የሚያስፈራችሁ ቤት ካለ በቃ ለፖሊስ ደውላችሁ ችግራችሁ መፍታት ወይ ነው እንጂ በፎቅ ላይ በመስኮት ዘልሌ ወጣለሁኝ በፎቅ ላይ ይዛ ዘልሌ ወርጄ በቃ ደህና ሆናለሁ ብላችሁ አታስቡት። በፎቅ ላይ መዝላል ወይንም በመስኮት ላይ ተንጠልጥላችሁ መዝለል፣ ወይንም አጥር አላቸው ደግሞ ይሄ አጥሩ፣ የዚህ ሀገር አጥር ደግሞ የብሎኬት አጥር ነው የጓነ ነው። ከዚያ ላይም እንዘላለን እንብላችሁ የምትሞክሩ ልጆች አላችሁ። እንደው አገላታችሁ ማለት ነው። ስብርብር እንክትክት ብላችሁ ከምትሞቱ በፊት መጀመሪያ ለፖሊስ ደውሉ። ለቢሮዎቻችሁ ደውሉ። እንደዚህ እንደዚህ ችግር ደርሶብኛል። አይ አንቀበላችሁም እና ችግራችሁን አንፈታም ካላችሁ ፖሊስ ላይ ደውሉ ፖሊስ ላይ ደውላችሁ መፍትሄያችሁን መፈለግ አለባችሁ እንጂ ሊገሉኝ ነው ድረሱልኝ ድረሱልኝ፣ ለእናቴ ለእናቴ ነው ያለችው። እንግዲህ አላ ችግርሽን ይፍታለሽ ያለሽበት ቦታ ላይ ማለት ነው እንረዳሻለን። ያስጨንቃል ግን እኔ መቃብር ያሳቤ መቃብር ቆፍረውልኛል፣ ደጅ ላይ ውጭ ላይ ቆፍረው አዘጋጅተው አስቀምጠውልኛል፣ ሊቀብሩኝ ነው አለኝ። እኔ እንጃ እኔ እንደዚህ ያደርጋሉ ብዬ አለልም። ማለትም እንግዲህ ለሆነ ጉዳይ የቆፈሩት ነገር ሊሆን ይችላል፣ አታውቂውም የሆነ የሚቀበር ሊኖራቸው ይችላል፣ ታንከር ነገር ምናምን አይታወቅም። እና ይሄን ያሳቀኝ ችግርሽ አይደለም። አንዳንዶቻችሁም የቀልድ እንትን የምትጨፍሩ አላችሁ፣ ዝም ብላችሁ ድረሱልን ድረሱልን የምትሉ ማለት ነው። ዝም ብላችሁ በቃ እንደ ጌጥ አይታችሁት፣ ከዚያ የት ናችሁ ስትባሉ ቁጥራችሁን አትናገሩ ምን አትሉ፣ ጥፍት የምትሉም አላችሁ፣ በሚዲያ ላይ ችግር አውርታችሁ ማለት ነው ጥፍት የምትሉ ቁጥር አታስቀምጡ። በዚህ ቁጥር ፈልጉኝ፣ በዚህ ቁጥር ደውሉልኝ ቁጥር አስቀምጡ። እርዳታ ስትፈልጉ ድረሱልኝ ስትሉ ሰው እንዲደርስላችሁ ያላችሁበትን አካባቢ ተናገሩ። እሷ ሳዑዲ ነኝ፣ ማን የሚባል ቦታ ነው ያለችው። ብዙ ልጆች ግን ከሳዑዲ እያለቀሱ ይገኛሉ አሁን ላይ። ቦታ መጀመሪያ ቁጥራችሁን አስቀምጡ፣ በዚህ ቁጥር ደውሉልኝ። ዋይፋይ ልትነጠቁ ትችላላችሁ፣ ምናምን በዚህ ቁጥር ደውሉልኝ መስመር ካላችሁ ብላችሁ እና መገኛችሁን አድራሻችሁን በትክክል መናገር አለባችሁ። ሰው የሚደርስላችሁ እንደዚያ ነው እህቶቼ። ደግሞ በሆነ ነገር አትጠራጠሩ። የሆነ ነገር ስታገኙ ሲከፋችሁና እናንተ ያን ነገር ደግሞ ስታው ይመሳሰልባችኋል። ና ግን እኔ እንጃ እኔ የእውነትሽን ይሁን አላቀም አለሁ አለም። ለማንኛውም ሳውዲ ላይ ግን እንደዚህ እያለቀሱ ይገኛሉ ብዙ ልጆች እየተቀጠቀጡ ይገኛሉ እየተዘጋባቸው ያችም ልጅ ጆሮዋ ራሱ የተቆረጠችው በመጥረጊያ በቁም መጥረጊያ ራሴን ብለውኝ ራሱ ባፍንጬ ደም ይመጣል ምናምን ያለችው ልጅ እሷም እንደዚሁ ሳውዲ ናት። የስንት አመቷ እሷ ማለት ነው? ስምንት አመቷ። ስምንት አመት ደግሞ ስታ ይከፈላት፣ በጣም ያሳዝናል። ና ከእንዲህ አይነት ነገር አላህ ይጠብቀን። እህቶቼ እንደዚህ ችግር ሲያጋጥማችሁ ህይወታችሁን አደራ ህይወታችሁን በዘሊሌ ጠፍቼ ምናምን ነገር ይሄ ወድቄ ተሰብሬ ህይወቴን አጥፍቼ ተንጠልጥሌ የምላችሁ እንዳታደርጉት። በቃ ፖሊስ ላይ ደውሉ። ይሄ ይሻላል አማራጭ